ትምህርት ቤት በነርስነት ሙያ መመረቅ ችለዋል። ትምህርታቸውን እንዳጠናቀቁ በጥቁር አንበሳ፣ የካቲት 12 እና ቅዱስ ጳውሎስ ሆስፒታሎች ስራቸውን በመተው ኖርዌጂያን ሴቭ ዘ ቺልድረን በተባለ ግብረሰናይ ድርጅት ውስጥ በመግባት በሊሙ ገነትና በአዲስ አበባ ሰርተዋል ከነዚያ የሥራ ጊዜያት በኋላ የህዝቡን የጤና ችግር ለመቅረፍ በማሰብ በወቅቱ ብዙም ያልተስፋፋ የነበረውን የግል ክሊኒክ አነስተኛ ቤት በመከራየት ለመክፈት በቅተዋል። ይህም ክሊኒክ በሚሰጠው አገልግሎት ዝናው ከፍ እያለ መጥቷል። በዚህም በዚህ ወቅት ያላሰቡት የህይወት አንድ ትልቅ ገጠመኝ ተከሰተ። በአፍንጫቸው ውስጥ እጢ መሰል ነገር በመውጣቱ የሚሰጡትን አገልግሎት ለማቆም ተገደዱ። ከብዙ ውጣ ውረዶች በኋላ ከህመማቸው ድነው ቀደም ሲል አስኮ ገብርኤል ከፍተው የነበረውን ክሊኒክ በመተው በ1994 ዓ.ም ማርያም ደስታ ናት፣ በኋላ ትርጉም እንሰምታላችሁ፣ ማርያም ደስታ ናት የተሰኘ ግብረ ሰናይ ድርጅት በመክፈት አንድ መቶ ሰዎችን በመርዳት ስራቸውን በይፋ ጀመሩ። ተቋሙ የደረሰበት ደረጃ ላይ ለመድረስ በርካታና አሁን እዚህ ሊገለጹ የማይችሉ መሰናክሎችን አሳልፈዋል። ተቋሙ በሀገሪቱ በሚገኙ አንድ መቶ አምስት ወረዳዎች አገልግሎት በመስጠት ላይ የሚገኝ ሲሆን በዚህም ከ36,000 በላይ ታዳጊዎች፣ ከ10,000 በላይ ወጣቶች፣ ከ5000 በላይ አረጋውያን እንዲሁም ከ8000 በላይ ጨቅላ ህፃናት የአገልግሎቱ ተጠቃሚ ለመሆን ችለዋል። ከዓመታት በፊት በሐዋሳ የህፃናትና አረጋውያን ማዕከል የተከፈተው ተቋሙ በአርባ ምንጭ ከተማ ተመሳሳይ አይነት ማዕከል ለመገንባት ተንቀሳቅሷል። ተቋሙ ከአራት ሺህ በላይ በጎ ፈቃደኞች ያሉት ሲሆን ከእነዚህም ውስጥ ታዋቂ ግለሰቦች፣ አርቲስቶች፣ የጤና ባለሙያዎች እና የተለያዩ ባለሀብቶች ይገኙበታል። ላፍቶ አካባቢ የሚገኘው የእናት ባንክም ቅርንጫፉን በእሳቸው ስም ሰይሟል። የዚህ ታላቅ ድርጅት መሥራችና ዋና ስራ አስኪያጅ ሙሉ ዕድሜያቸውን፣ ጊዜያቸውን በሚባል ሁኔታ ለዚህ ድርጅት እየሰጡ ሲሆን ለዚህም ማስተዋጽኦ በሀገር ውስጥና በውጪ ሀገራት በርካታ ሽልማቶች ተበርክተውላቸዋል። ላለፉት ሩብ ክፍለ ዘመናት በዘለቀ የሰብዓዊነት አገልግሎት ከአንድ ነጥብ አምስት ሚሊየን በላይ ለሚሆኑ ኢትዮጵያውያን ህፃናትና ወጣቶች እናት ሆኖ ኖረዋል። የሜሪ ጆይ ኢትዮጵያ መስራችና አስተዳዳሪ ሲስተር ዘቢደር ዘውዴን በታላቅ ክብር ወደ መድረኩ ሸኝልን። ባላችሁ እግዚአብሔር ይችን ቀን ባርኮና ቀድሶ ለዝች ቀን ስላደረሰን ክብሩን ሁሉ እሱ ይውሰድ። እንኳን ለዚች ቀን አበቃችሁ። ከማናችሁም በላይ ከፈለኝን የማውቀው ልጅ ሆነው እኔ የልጅነቱን ደግነት፣ የዋህነት አንድ አካባቢ ስለሆንን በጣም አውቀዋለሁ። ለሜሪ ጆይ አምባሳደር ነው ብል አልሳሳትም። ከሚጽፋቸው መጽሐፎችም ለሜሪ ጆይ እየመጣ የመጣ ዶኔት ያደርጋል። ከዛም በፊት ደግሞ በሚሰራበት፣ በሚያስተምርበት ትምህርት ቤት በተለያየ ቦታ በጣም ብዙ ቮሊንተሮችን ለማውጣት የተባረከ የተቀደሰ ሰው ነው። በዚህ አጋጣሚ ልጃችንን ስላገባሽልኝ በጣም እናመሰግናለን የተባረከ ባል ስለሰጠሽ እንኳን፣ ደግሞ አፍርታችሁ ለማየት አበቃኝ። ሁሌ አስብ ነበር በጣም ስለምወደው። በዚህ አጋጣሚ ከፈለኝን በጣም ይቅርታ ልጠይቅ እፈልጋለሁ። አራቱ መጽሐፍ ሲመረቅ ሁሌ ይጠራኛል። በአጋጣሚ ደግሞ ሆኖ ክፍለ ሀገር ነኝ። በእናት ይቅር በለኝ የለው ምን አባት ይላል። በጣም ትልቅ ስራ ይዤ ነው የሚሄደው። ትልቅ ሰው እዛ ቀጥሮኛል ይቅርታ እየጠየቅኩ እሄዳለሁ። ዛሬ ግን ምንም ቢሆን አልቀርም ብዬ ሶሻል ሚዲያ ላይ ታያላችሁ። የዋሽንግተን አድቬንቲስት ሚሽን እኛ ጋር መጥተው ከሰዓት እኛ ጋር ውል እንፈራረም ነበር። በጣም ለምኛቸው ፕሮግራሙን ጎትቼ ተፈራርመን ነው የመጣነው፣ ነጻ ስኮላርሺፕ ለችግርተኞች ለመስጠት ብለው ከፈለኝ ምን ይሆን እያልኩ እንዲያም ደው የመጣው ነው ስለሆነበት ነበርና፣ በጣም በጣም በጣም እንኳን ደስ አለ። በጣም ነው ሞ ድማ ከብሩ በእውነት ያንሰዋል። ከልጅነት ጀምሮ ተባርኮ ማደግ ደስ አይልም? በተለይ በዚህ ዘመን ሰው ሰው የሚሸት በጠፋበት ሰዓት፣ አባት ልጁን በሚደፍርበት ሰዓት፣ እኛ ጋር ብትመጡ ብዙ ነገር ትሰማላችሁ። በእውነት ነው የምላቸው። አባት ልጁ እንዴት ይደፍራል? በጣም ያሳዝናል። ትላልቅ አባቶች የዘጠኝ አመት አስር ልጅ ደፍረው እኛ ጋር አሉ! ሰው ነው የናፈቀን። እኔ ወጣቱን አ ምንም ቢሆን ለወቅስ አልችልም። እኛ ስላልሰራ ነው። እኔ አንድ ሶስት ሰዎችን ልነግረ ማስታወስ ፈልጋለሁ። እኔ ሜሪ ጆይን የመሰረትኩት የታመምኩት በሀያ ሰባት አመቴ ነው በ28 ዓመቴ ነው ሜሪ ጆይን ያቋቋምኩት። ዛሬ 63 ዓመቴ ነው። ሙሉውን 63 ዓመት ጦርነት ስሰማ፣ ክፋትን ስሰማ ነው ያደግኩት፣ አሁንም ያለሁት። በቅርብ ኮሎኔል መንግስቱ ሶሻል ሚዲያ ላይ በጣም አክቲቭ ነኝ ስሰማ አያቴ ጦርነት ላይ ነበሩ፣ አባቴ ጦርነት ላይ ነበሩ፣ እኔ ጦርነት ላይ ነበርኩ። አሁንም ኢትዮጵያ ጦርነት ላይ ነች። ይቀጥላል አሉ። ሰሞኑን አድዋ እየተከበረ ነው፣ ሶሻል ሚዲያው ተጥለቅልቋል። ለዚህ ትውልድ፣ ለልጆቻችን ምን አይነት ታሪክ ይሁን ትተን የምንሄደው? በእውነት ያሳፍራል። ደም ስንሰጥ ለአማራ ለኦሮሞ ብለን አንሰጥም። ለታመመ ሰው ነው። ጌታ ፊት ስንወለድ ሰው ተብለን ነው፣ ስንሞት ሰው ተብለን ነው። መሃል ላይ ከየት የመጣ ነው? እንዴት ነው መስመሩን የሳት ነው? በጣም በሚሊየን የሚቆጠሩ እንደኔ አይነት ሰዎች አሉ። እኔ ጋሞ ጎፋን የተወለድኩት ደቡብ ነኝ ብዬ በኩራት እናገራለሁ። አባቴ ከአማራ ክልል ነው የሄዱት እናቴ ከኦሮሞ ነው ሄደችው። እዛ ላይ የሚያውቀን የለም። አዲስ አበባ መጣ ጉራጌ አገባው! ልጆቼ አዲስ አበባ ተወለዱ። ይሄ ተጀ ነው እናንተ ዘር ይሄ ነው እዚህ ጋ እስቲ ብዬ የማሳያቸው ለኢትዮጵያ ዘር አስፈልጋት ምክንያቱም የመብርሃን የአስራት አስራት አገር ስለሆነች ዛሬ ብዙ ብዙ ነገር ሳይ እውነት የሃይማኖት አባቶች አሉን። ኢትዮጵያ ማህበረ ቅዱሳን ላይ አባት ናፈቀኝ ኢትዮጵያ ውስጥ ብዬ ኢንተርቪ ሰጥቻለሁ። አባት ናፈቀኝ እንዲ ኮትኩቶ የሚያሳድግ አባት፣ ስነ ምግባር ያላቸው ልጆቹን ኮትኩቶ የሚያሳድግ አባት ስለ ጌታችን መወለድ ሰው አድርጎ ስለፈጠረን በአምሳያው ስለፈጠረን የሚያስተምራባት አልናፈቃችሁም ትልቅ መስቀል እዚህ ላይ አርጎ በቅርቡ አንድ ቦታ እንግዳ ሆኜ ተናግሬ ያለሁ አንድ ክልል ላይ ወንድሙ ጋር በመሬት ይጣሉና ጠፍቶበት ተገኘ አንድ ቦታ ላይ ሮብ ቀን ተገኘና መሳሪያውን አሳስ ስሎ ጻጸዳርቱ ወንድሙን ሊገል ሲሄድ ሚስትየው ረባክን ረባክን እችን ቀምሰ ሄድ ትለዋለች በስመ አብ ወልድ ይቅር ይበላት። ዛሬ እኮ ሮብ ነው አላት። ሀይማኖቱ ነው ያለው፣ ሥርዓቱ ነው ወይስ መንፈስ ቅዱስ ነው ኢትዮጵያ ውስጥ ያለው? እውነቴ ነው። አንዳንዴ እኔ ጌታ ሆይ ና እናፈከን በቀናና ለይና የምትፈልገውን ይዘሄድ ማራናታ ቶሎ ና ጌታ ሆይ እላለሁ። አንዳንዴ ስልችት ይላል። ሶሻል ሚዲያ ላይ ስትገቡ እንደ ልጄ እንደከፈለኝ የተባረከ ሰው ጥሩ ጥሩ ነገር የምሰሙበት በጣም በቁጥር ናቸው ያሉት። ሌላው እዚህ ብዙዎቻችሁን የታላቃችሁ ነ ኦልሞስትል ድሮ በእኛ ጊዜ የሰማ ነው። የስድብ አይነት ጳጳስ ይሰደባል፣ እናት ትሰደባለች፣ አባት ይሰደባል፣ በጎ ያደረገው ይሰደባል። በጣም በሚያሳዝን ሁኔታ መቆዶንያ ለእኔ ሮል ሞዴል ነው። እሱ ሞቷል ተብሎ ፌስቡክ ላይ ይወጣል። ይሄ ምን ያስታውሰኛል? ሀጅ ሙፍቲ ምንድን ነው ያሉት በኮቪድ ጊዜ፣ ጌታችን አላህ አዘነብን ከመቅደሱም ከመስጊዱም ጠራርጎ አርጎ አስወጣናል። በጣም ከባድ አባባል። በቃ አልፈልጋችሁም አለን። ምክንያቱም ስራችን ልክ ስላልሆነ መስመር ስለሳተ መጋቢ ሐዲስ እሸቱ ደግሞ ሰይጣን እረፍት ቢወጣ እኔ ልወክልህ የሚል ረጅም ሰልፍ በኢትዮጵያ ውስጥ ይኖር ነበር አሉ። እኔ ልወክልህ የሚል አይታያችሁም? የምንሰለፍ ብዙ አይደለንም ከኔ ጀምሮ። ስለዚህ እባካችሁ እንደ ከፈለኝ ሰው ሰው እነሽተት ኢትዮጵያን እናስባት፣ ይህን ትውልድ እናስበው። እውነቴን ነው ምለው። እኔ በእኔ አፍራለሁ ወጣቱን ሳይ። የሌላ አገር ወጣት የትና ደርሷል? የኛ ወጣት የት ነው ያለው? እንዲያውም ያለ እድሜው እየተቀሰፈ ደም እንደ ጎርፍ እየፈሰሰ በማያውቀው ፖለቲካ እየተገደለ እየታፈሰ፣ እየታሰረ የት ነን እኛ? ማን ነን? እውነት ኢትዮጵያዊ ነን? እኔ ኢትዮጵያዊ አይደለሁም፣ ይሄን እየሰማው ኢትዮጵያዊ ነን ብዬ የድሮ አባቶቼን የድሮ ታሪክ እየሰማው ተኮትኩቻ ያደግሁ ግብረ ገብነት ተምሬ ጎረቤት ያሳደገኝ ዛሬ እኮ ጎረቤት ሰላም አንባባለም። ከዛ ማታ ላይ እንወጣለን ብር እየበተነን እንጨፍራለን። ድሃው እየለመነ ጎዳና ላይ እየተደፈረ የሚበላው አቶ በተለይ ዛሬ እንጀራ ሰላሳ ብር በገባ ጊዜ ዳቦ ዛሬ ስንት ብር ነው? ድሮ እኮ እኛ ዳቦ ሻይ ውስጥ ነከር አድርገን ጠግበን ምሳ እንበላለን። የዛሬ ዳቦ እኮ እንዲቻርገ አንድ ጉርሻ ናት፣ እንኳን ልታጠግብ ከዚህ ጋር ትወርዱ። ይህን ወጣት ነው እኛ የምንወቅ ሰው፣ የምንወቀ ሰው እኛ ትላልቆቹ ነን። እና ከፈለኝ ሁሌ የምትናገረው ነገር ሶሻል ሚዲያ ላይ መጻፍም ኢትዮጵያዊነትን ስለሚዘምር ወድሃለሁ፣ አከብርሃለሁ። አንዬ እንኳን ደስ አለሽ። በመጨረሻም ሜሪ ጆይስ ሰላሳ ሁለተኛ አመቱን ይዟል። ስታዩኝ ወጣት እመስላለሁ እንጂ እድሜ ሄደዋል። ከእድሜ በታች ነው ያለሁት። ምክንያቱም የጌታ በረከት አለው። ለሰው ስትኖሩ ጌታችን ደስ ይለዋል፣ እመቤታችን ፈገግ ትላለች፣ ያድሳል። ነገ ደግሞ ማን ነው በእኔ ምክንያት ፈገግ የሚለው የሚዳበሰው ስለምን የእድሜን ጉዳይ ስለምረሳ ፊቴ ላይ እድሜ አያሳይም። ስለዚህ በበረከቱ እንድትታደሉ ጎረቤታችሁን ነው የተቸገረው ነው። በመጨረሻ ሰዓት ጌታችን ሲመጣ እኮ እናንተ ሙስሊሞች ኑ በዚህ በግራ እናንተ ኦርቶዶክሶች ኑ በግራ ፕሮቴስታንት በቀኝ አይልም። ብራብ አብልታችሁኛለን፣ ብጠጣ ጠጥታችሁኛለን ነው የሚለው። ቤቱ ሙሉ እኮ ነው እየሰጠን እየኖርን ነው። ስለዚህ ድሃውን እዩት፣ ድሃውን ጎብኙት። ዛሬ በጣም ያሳዝናል የጎዳና ተዳዳሪዎች በጣም ያሳዝናል። አሁን ከነሱ ጋር ነበርኩኝ። ፌስቡክ ላይ ዛሬ ተስካር ነበር። እኛ ጋና በጣም የተደፈሩ ወንዶች ያሳዝናል። ሕክምና አያገኙ ትምህርት ቤት አይገቡ ልደት ሰርተፍኬት የላቸው እናታቸው የሚሴች አትሄድ። ምን ትውልድ ነው ዛሬ? በየጫካው ሸፍተው ቢያርዱ ቢዘርፉን ምን ይደንቃቸዋል? የትኛው ልጅ ዳብሳችሁ ፍቅር ሰጥታችሁት የጎዳና ተዳዳሪን አሳድጋችሁት ነው። መልካም ነገር ያልዘራችሁትን ኬት ነው የምታጭዱት? ገንዘብ አትስጡት እስቲ ዳብሱት። በሶስት በአራት ልጅ እየተደፈረች ሌሊቱን ታማ የምትመጣ የአስራ አምስት ዓመት የአስራ አራት ዓመት ህፃን ባለችበት አገር ልጆቻችንን ተንከባክበን አሳድገን ትጠብቃላችሁ። መባረክን እነሱን የሰራ ጌታ ነው እኛን የሰራ ያዝናል። ስለዚህ እንድታስቧቸው አደራላለሁ። ዛሬ ቅድም በየክልሉ ስንት ሺህ ህጻናት እንዳለን ተናግሯል። ዩኤስአይዲ ትራምፕ በአንድ ደብዳቤ የሰላሳ ሁለት ሺህ ህጻናት ነው ያቆመው። ከዛ ውስጥ ደግሞ ከሶስት ሺህ በላይ ከቫይረሱ ጋር የሚሮኑ ህጻናት የሚበሉት የሌላቸውን ፈንድ ነው ያቆመው። እስከ መቼስ በዶነር ላይ ተኝተ እንኖራለን? አንድ ዳቦ በወር ለአንድ ልጅ ብታደርጉ ምን ችግር አለው? ያ ተጠራቅሞ እኮ ነው ለብዙ ልጆች የሚሄደው። ቤሳይድ እኮ ለቅሞ ነው ለእኛ የሚልከው። ዛሬ የስንቶች ጉሮሮ ተዘግቷል። ኢትዮጵያውያን ልንነቃ ይገባናል። በዓለም ላይ እኮ የተናቀን ተንቀናል እኮ ለምለሚቱ ሀገር እያለን እዚህ ጋር የተሸወርነው ነገር አለ። ለምለም ብቻ ሰው ከሌለው ባዶ ነው፣ ጫካና ሜዳ ብቻ ነው። ኢትዮጵያን ሰው፣ ኢትዮጵያ የምናሰኛት እንደ ከፈለኝ አይነት ሰው ሲበዛ ነው። ለዚህም አንድ ባለ ሀብት አገኝተን ሂል ቬንቸር ሆስፒታል ባለቤት፣ ታውቁት እንደሆነ ከጎዳና ተዳዳሪዎች ጋር እንዲውል አድርጌ መጨረሻ አዝኖ አስኮ ላይ ሆስፒታል እየሰራ ለእኛ አራት ሆስፒታል ቃል ገብቶ ያ ሆስፒታል ሲያልቅ የጎዳና ተዳዳሪዎችን በተለይ የተደፈሩትን ኦፕሬሽን ተደርጎ ወደ ኖርማል ህይወታቸው የሚመልስ ብሎም ለሌላው ለ25 ሺህ ነጻ ሕክምና የሚሰጥ። ቤት ለቤት ምግብ እናድላለን። ከ470 በላይ ለነሱ ወደ አምስት ሺህ በየቤቱ ምግብ ለማድረስ፣ እንደዚሁም ደግሞ ከጎዳና ላይ የሚነሱ ህጻናቶችን ለመንከባከብ እናቶችን ስራ ልናሲዝ እየሰራን ያለውን ከፍ እናደርጋለን። በጣም የሚያሳዝነው ደግሞ የኩላሊት እጥበት ገንዘቡ በጣም ውድ ሆኗል ልጆቻቸውን እያመጡ እኛ ጋር እየሰጡ ራሴ ላጠፋም ነው የሚለው አባት እናት ስለበዛ ከሲያትል የነርሶች ማህበር ጋር ሆነን ለድሃው መክፈል ለማይችለው በመጠነኛ ገንዘብ ወደ 18 ማሽን አግኝተን በቅርቡ ደግሞ የኩላሊት እጥበት ለድሃው እንጀምራለን ሌላኛው ጌታ ከረዳን ኦልሬዲ ማሽኑ ጅቡቲ ደርሷል ስለዚህ ከእናንተ የሚጠበቀው በወር መቶ ብር አባል በመሆን ካልሆነም ደግሞ እነኛ የተደፈሩና ለችግር የተጋለጡ ህጻናትን ስፖንሰር በማድረግ ወይም ጠዋሪ ቀባሪ ያጡ እናቶችን ሰባት መቶ ሀምሳ ብር በመክፈል የእናንተ አድርጋችሁ እኛ እየተንከባከብ ናቸው ስፖንሰር እንድታደርጉ። ሌላው ደግሞ ስወልድ ብላችሁ ያስቀመጣችሁት ልብስ ነገ መወለዱን ለማናውቀው ቤት ውስጥ የምናከማቸው ልብስ፣ ቁሳቁስ ሜሪ ጆይ ዶኔት እንድታደርጉ የተለያየ ነገር በቤታችሁም አትጠቀሙት። ለአመት ያለ ካወቃ ያንተ እቃ አይደለም ይላል አባቴ። እኔ ነርሶኝ እስክመረቅ ቤት ውስጥ ያለ እቃ ነበር። ያ ማይንድ ነው። ዛሬ እቃ አውጥተ እንዳንሰጥ እጃችንን የቆለፈውና በመስጠት እንባረክላለሁ። ተባረኩልኝ። ከምንም በላይ ኢትዮጵያ ሀገራችንን ድሮ የምናውቃትን ኢትዮጵያ ምን ወዳትን በፍቅር ኢትዮጵያችንን፣ አንዱ ነን። የዘር ፖለቲካ ከኢትዮጵያችን ወጥቶ ተነቅሎ ሄዶ የዲያብሎስ መንፈስ ወጥቶ ጎረቤት ጎረቤቱን እየደገፈ የድሮ መረዳዳት፣ የድሮ ፍቅር በኢትዮጵያችን እንዲነግስ ሌላኛው ጌታ የፈጠረን መልካም ፈቃዱ ይሁን ኢትዮጵያን እና ህዝቦቿን ፈጣሪ ይባርክ። እናንተም ተባረኩልኝ። መንፈስ ቅዱስ በዚህ ቤት ሁላችንን የሚዳብሰን የእናታችን በረከት አይሌ ከፈለችኝና ሀን እየወዳችኋለሁ። በልጆቻችሁ ተባረኩ። ሁለተኛ ሶስተኛ ልጅም ይምጣ። ተባረኩልኝ። አመሰግናለሁ።